ኦፊሻል እናንተ ዌብሳይት ላይ አቶ በረከት የሚባሉ ሰው ቄስ ተክለ ማርያም ይሄንን መናገራቸው ክርስቶስን ከመናቅ የሚመነጭ ነው ወይንም ደግሞ ካለመረዳት የሚመነጭ አሳዛኝ ተግባር ነው ብሎ ተናግሯል። እዚህ ማን ነው ትክክል? እንዲህ እርስ በርሱ የማይስማማ የተወናገረ ትምህርት የሚያስተምር ቤተ እምነት በጣም ከባድ ነው፣ በዚህ ልክ የዞረበት ቤተ እምነት መሆኑ መጀመሪያ ስልፎ የተቀመጠውን ነገር አያውቁትም ብለን ነው ወይም እንወስደው ነው ጥያቄውእና ስፓዝልስፕሮብ አያውቁም ነው። እኔ የምለው ለምን መሰለኝ፣ ቢያቅ ኖሮ ቢያንስ ለዘብ ባለ አገላለጽ ይገልጽ ነበረ። ማለት ክርስቶስን መናቅ ነው፣ ያልተረዳ ሰው ነው፣ አሳዛኝ ተግባር ነው የሚለው እንትን ይሄ በጣም የከረረውን አገላለጽ ቢያንስ ለዘብ ያደርገው ነበር ቢያቀው ማለት ነው። ግን ዋናው መስራቹ ነው የተሰደበው። እስኪ አንድ ነገር ላሳያችሁ። ይህ ዳንኤል 7 13 ላይ የሚገኘው የሰው ልጅ የተባለው ኢየሱስ አይደለም ብለው ነው አንዳንድ የኦንሊ ጂሰስ ቤተ እምነት ሰባኪዎች የሚሰብኩት፣ ግን ዘመናዊ ስብከት ነው እና ላሰማችሁ ስ አንድ ሰው የሚናገረውን አንድ ሰውዬ እንደ ልቡ የሆነ ሰውዬ ምን እንደሚል ስሙ ስሙት። ስለዚህ በዳንኤል ምዕራፍ 7 13 ላይ በዘመናት ወደ ሸመገለው ዙፋን የሚያቀርቡት አቅራቢ የሚያስፈልገው ማንነት ክርስቶስ ነው ብሎ መተርጎም ወይም ማሰብም ጭምር ክርስቶስ ኢየሱስን ከመናቅ ወይም እውነቱን ለመቀበል ካለመፍቀድ ወይም እውነቱን ካለመረዳት የሚመጣ አሳዛኝ ተግባር ነው የሚሆነው። ምክንያቱም ክርስቶስ ሰምታችኋል አይደል፣ ምን እንዳለ ሰውዬ በዳንኤል ምዕራፍ ሰባት ላይ የሚገኘውን የሰው ልጅ ክርስቶስ ነው ብሎ መረዳት ማሰብ ራሱ አለ ክርስቶስን ከመናቅ የሚመነጭ ነው፣ ወይንም ደግሞ ካለመረዳት የሚመነጭ ነው አለ። እሺ እንደ ልቡ። አንድ የእናንተን ምንጭ እናሳያችሁ። ባይ ዘ ወይ እሷን ሙግቱን በሙሉ እየገነባ ያለው ወደፊቱም አቀረቡት በምትለው አቃል ላይ ነው። እና የእንግሊዝኛ ትርጉሞችን ማመሳከር ትችላላችሁ። እና በቤተ መንግስት የሚደረግ አይነት አቀባበል ወይንም ደግሞ አጀብ የሚያሳይ ነው ይሄ። ጌታችን ኢየሱስ ክርስቶስ በመላእክት ታጅቦ ይመጣል አይደለም የሚለው መጽሐፍ ቅዱስ። የሰው ልጅ በራሱ ክብርና በአባቱ ክብር በመላእክቱም ክብር በሰማይ ደመና ይመጣል ነው የሚለው መጽሐፍ ቅዱስ። ስለዚህ አመጣጡ እንዴት ነው? በመላእክት ታጅቦ ነው። ስለዚህ ወደፊቱ አቀረቡት የሚለው ለክርስቶስ የተደረገለትን የክብር አጀብ፣ በመላእክት የተደረገውን የክብር አጀብ ነው የሚያሳየው እንጂ አቅራቢ አስፈልጎት ምናምን ብሎ እሱ እንደሚቃዣው አይደለምና፣ ይህንን ላሳያችሁ እንግዲህ ተመልከቱ። ሰውየው የተናገረውን ሰምታችኋል አይደል? የሰው ልጅ የተባለውን አለ። ማሰብ ራሱ ማሰብ ራሱ ክርስቶስ ነው ብሎ ማሰብ ራሱ ክርስቶስን ከመናቅ የሚመነጭ ነው አለ እንግዲያው ውስጥ ክርስቶስን መናቅ ከሆነ የሰው ልጅ የሚለው ክርስቶስን መናቅ ከሆነ ዜፎር እኚህ ሰው ናቸው፣ የመጀመሪያው ክርስቶስን የናቁት ሰውዬ። ቃሉ ይናገር፣ በቄስ ተክለ ማርያም ገዛኝ ገጽ 31 እንደዚህ ይላል። መዝሙር 24ን ይጠቅሱና ክርስቶስ የክብር ንጉስ ማለትም የክብር ጌታ ማለት ነው ይላል። ከዚያ ዳንኤል 7:14ን ጠቅሰው ምን አሉ ሰውዬው? ለክርስቶስ ወገኖችና አሕዛብ ተመልከቱ ለክርስቶስ የምትለውን ማብራሪያ በቅንፍ አስገቡ ጥቅሱ ለክርስቶስ እንደሚናገር ለማሳየት ለክርስቶስ አሉ ለማን እስኪ ደግማችሁ በሉ ከታች ጻፉ ለማን አሉ ቄስ ተክለማርያም ለክርስቶስ ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው ግዛቱም የማያልፍ የዘላለም ግዛት ነው መንግስቱም የማይጠፋ ነው ማናቸው ይንን ያሉት የኦንሊ ጂሰስ ቤተ እምነት መስራች ዋና ቼርማን የነበሩት ቄስ ተክለ ማርያም ገዛኝ አቶ በረከት ምን አለ ይህንን ጥቅስ ለክርስቶስ ነው ብሎ መናገር ብቻ አይደለም ማሰብ ራሱ ክርስቶስን ከመናቅ የሚመነጭ ነው ከዛ ቄሱ ይቀጥላሉ ተመልከቱ ማቴዎስ 24 30 በዚያ ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ከዛ ምናሉ ቄሱ ቀጥለው የሰው ልጅ ማለት የእግዚአብሔር ልጅ ማለት እንደሆነ ማቴዎስ 16 ከ13 ጀምሮ ራሱ ክርስቶስ ምን አድርጎታል? ተርጉሞታል። ስለዚህ ዳንኤል 7:14 በ ቄስ ተክለ ማርያም ገዛኝ ማብራሪያ መሰረት ለማን ነው? ለክርስቶስ። አቶ በረከትስ ለክርስቶስ ብሎ መናገር አይደለም ማሰብ ራሱ ክርስቶስን ከመናቅ የሚመነጭ ነው። የት ነው የምታገኙት? ይህንን የዚህን ሰውዬ ስድብ የት ነው የምታገኙት? አፖስቶሊክ ቸርች ኦፍ ኢትዮጵያ ዋናው ዌብሳይት ላይ፣ ዋናው ዌብሳይት ላይ ይሄንን ጭኗል። ይሄ ቤተ እምነቱን አስተምሮ ወክሎ ነው እዚህ የተጫነው። ሰውዬው እኮ ቄስ ተክለ ማርያምን ምን አድርጓል? በክህደት እኮ እየወነጀለው ነው። ደግማችሁ ስሙ ስሙ። አይደለም ስለዚህ በዳንኤል ምዕራፍ 7፥13 ላይ በዘመናት ወደ ሸመገለው ዙፋን የሚያቀርቡት አቅራቢ የሚያስፈልገው ማንነት ክርስቶስ ነው ብሎ መተርጎም ወይም ማሰብም ጭምር ክርስቶስ ኢየሱስን ከመናቅ ወይም እውነቱን ለመቀበል ካለመፍቀል ወይም እውነቱን ካለመረዳት የሚመጣ አሳዛኝ ተግባር ነው። ስለዚህ ቄስ ተክለ ማርያም ገዛኝ አሳዛኝ ተግባር ፈጽመዋል ማለት ነው። የት አላቸው? የኦንሊ ጂሰስ ቤተ እምነት መሪዎች፣ ይሄ ያለው የእናንተ ቤተ ቤተ እምነት ዋና ዌብሳይት ላይ ተመልከቱ። አፖስቶሊክ ቸርች ኦፍ ኢትዮጵያ እዛ ላይ ነው ይሄንን ስድብ የጫናችሁት። ቄስ ተክለ ማርያምን ምን ብሎ ተሳደበ በረከት? የእግዚአብሔር ልጅን የሚንቅ የእግዚአብሔር ልጅን የሚንቅ ወይንም ደግሞ ያልተረዳ አሳዛኝ ተግባር የፈጸመ ሰው ብሎ ተሳደበ። የት ላይ? የእናንተ ዌብሳይት ላይ በተጫነ የድምፅ የኦዲዮ ትምህርት ሁዝ ሪስፖንስብል ፎርዚስ ነው ወይንስ ቤተ እምነቱ? እንዲህ የቅዠት ስብስብ ነው። ማነው የቃዠው? ማነው የእግዚአብሔርን ልጅ የናቀው? ማነው ክርስቶስን የናቀው? ማነው በተሳሳተ መንገድ ይህንን ወሳኝ የሆነ የመጽሐፍ ቅዱስ ጥቅስ የተረጎመ በረከት ነው ወይንስ ቄስ ተክለ ማርያም? በረከት ከሆነ አውርዱት ከዌብሳይቱ ላይ ቄስ ተክለ ማርያም ገዛኝ ከሆነ እሳቸው በጣም ብዙ ሰዎችን እያሳሳቱ ነው። በጣም ብዙ ሰዎችን ነው ወይንስ ለከተማ አደሮች ብቻ ነው? እዚች ጋር ኢንተርኔት ኮኔክት አድርገው መስማት ለሚችሉ ናቸው ነው ይህንን ትክክለኛ ትምህርት የምታስተላልፉት? አሚን ክርስቶስ እንዳይናቅ ክርስቶስ እንዳይዋረድ እንዳይሰደብ የሚያደርግ የተስተካከለ ትክክለኛ ትምህርት ለከተሜው ብቻ ነው የምታስተምሩት? ገጠርም ላይ ወርዳቸው፣ ይህንን መጽሐፍ አስተካክሉት አርሙት። አሁን ኔክስት ዋራ ላይ የበረከት ትምህርት ትክክል ከሆነ የበረከት ትምህርት ትክክል ከሆነ ቄስ ተክለማርያም ይሄ ጥቅስ ዳንኤል 7:14 ለክርስቶስ ነው ብለው መናገራቸው ክርስቶስን ከመና ከማዋረድ ወይንም ደግሞ በትክክል ካለመረዳት የሚመነጭ አሳዛኝ ተግባር ነው። ይህንን እንደዚህ ብሎ መተርግሟቸው አሳዛኝ ተግባር ፈጽመዋል። በዚህ ምክንያት ብላችሁ በአደባባይ ከገጠር ለሚሰበሰበው ሕዝብ አስታውቁ። ቄሱ ደግሞ ልክ ከሆኑ ቄሱ ደግሞ ልክ ከሆኑ ቄሱን የሚያዋርድና የሚሳደብ ንግግር ምን ይሰራል እዚህ ላይ ምን ይሰራል? ስለዚህ የቱ ነው ትክክል? ግራ የገባው ቤተ እምነት የዞረበት ቤተ እምነት የዞረበት ቤተ እምነት ጠይቁ። ሂዱና ጠይቋቸው፣ የዚህ ቤተ እምነት ተከታዮች ሂዱና ጠይቋቸው። እንዲህ ሊቀለድባቸው አይገባም። ምንድን ነው እንደዚህ ያለ ቀልድ? ምንድን ነው እንደዚህ ዳንኤል 7 13ና 1 ለክርስቶስ ነው ወይንስ አይደለም? ቢሾፕ ተክለማርያም ገዛይ ለክርስቶስ ነው ብለው ሌሎች የአዲስ ኪዳናዊ ማጣቀሻዎችን አጣቅሰው የራሳቸውን ሙግት አቅርበዋል። እንደ መጽሐፍ ቅዱስ ከሄድን እሳቸው ልክ ናቸው። እዚህ ጋር ደግሞ ኦፊሽያል የእናንተ ዌብሳይት ላይ አቶ በረከት የሚባሉ ሰው ቄስ ተክለ ማርያም ይሄንን መናገራቸው ክርስቶስን ከመናቅ የሚመነጭ ነው ወይንም ደግሞ ካለመረዳት የሚመነጭ አሳዛኝ ተግባር ነው ብሎ ተናግሯል። እዚህ ማን ነው ትክክል? እንዲህ እርስ በርሱ የማይስማማ የተወናገረ ትምህርት የሚያስተምር ቤተ እምነት ሲጀመር መሰረቱም የተናጋ ነው። በጣም ከባድ ነው። በዚህ ልክ የዞረበት ቤተ እምነት መሆኑ በጣም ከባድ ነው። ለክርስቶስ አይደለም ብቻ ሳይሆን በረከት ያለው እንደዚህ የሚሉ ሰዎች ክርስቶስን ይንቃሉ ወይንም ደግሞ አልተረዱም፣ አሳዛኝ ተግባር ነው የሚፈጽሙት ነው ያለው። ይሄ የሚገኘው የእነሱ ኦፊሻል ዌብሳይት ላይ ነው። ይሄ በረከት የሚገኘ የሚገኘው ያኛው ደግሞ ቄስ ተክለ ማርያም በመጽሐፍ አሳትመው ያስቀመጡት ነገር ነው። ያ ዌብሳይቱ ላይ አልተቀመጠም። የቄስ ተክለ ማርያም የቄስ ተክለ ማርያም መጽሐፍ እኮ አማኒ በመንፈስ ቅዱስ ሚልነት ተጻፈ ብሎ የሚያምኑት አይነት እንትን ነው መጽሐፍ ነው። ዌብሳይቱ ላይ አለ። ቆየ የሆነ ክፍተት እኮ ስላየው ነው አለ ኛው ዌብሳይቱ ላይ መጽሐፍቶቹ መጽሐፉ መጽሐፉ አለ። በአድቨርታይዝመንት መልክ ምናልባት አፕዴት እያደረጉ የሆነ የሚል ሀሳብ ኖሮ ነውና አሁን ሞደርን አይ ቲንክ እስኮላሮቻቸው እንበል ወይም ሰባኪዎቻቸው አድገናል አሳድገናል አይነት አካሄድ እየዱ የሆኑ ወይስ አያውቁትም? ነው እዛ ጋ የተጻፈውን ነገር መጀመሪያ ስልፎ የተቀመጠውን ነገር አያውቁትም ብለን ነው ወይም እንወስደው ነው ጥያቄውና፣ ማስተባበሌ አያውቁም ነው እኔ የምለው ለምን መሰለኝ፣ ቢያውቅ ኖሮ ቢያንስ ለዘብ ባለ አገላለጽ ይገልጽ ነበረ። ማለት ክርስቶስን መናቅ ነው፣ ያልተረዳ ሰው ነው፣ አሳዛኝ ተግባር ነው የሚለው እንትን ይሄ በጣም የከረረውን አገላለጽ ቢያንስ ለዘብ ያደርገው ነበር፣ ቢያቅ ማለት ነው። ተመሳሳይ ዌብሳይት ላይ ቃሉ ይናገር የሚለው መጽሐፍ አድቨርታይዝመንቱ አለ። ባይብል ራይተርስ ቴዎሎጂ ደግሞ ሌላ አለ። በአማርኛው ቨርዥን ላይ ተመሳሳይ ነገር ከክርስቶስ ሌላ ማንም የለም የሰው ልጅ የተባለ በዚህ ሴንስ ብለው ቄሱ ገልጸዋል። ወደ ፖይንታችን እንመለስና አዶ ነው መታየት የነበረበት። ምናልባት በምእመኑ በኩል ቢሆን ምክንያቱም ኮንፊዩዥን ስላለ ሁሌም እናንተ ቤት በከፈታችሁ ጊዜ አንድ ቶፒክ ላይ የተለያየ ነገር ነው የሚገቡ ሰዎች ሁሉ የሚያወሩት። ምእመኑ ላይ ቢሆን ነገሩ ኮምፕሊኬትድ ሆኖ ነው ወይም ሶፊስቲኬትድ የሆነ አይነት ነገር ስላለ ስላልተረዱት ነው ትላለህ። ግን እንግዲህ በቅርብ ርቀት ነው ያለው ወይ ወደኋላ ሺህ ዓመትን አትሄድም፣ ብዙ መቶ ዓመታትን አትሄድም። እዚሁ ቅርብ ስላለ አዶ ነው እንደዚህ አይነት ግሮስ የሆነ ሚስቴክ ለኦንሊ ጂሰስ ቤተ እምነት በጣም የማይመጥን ነው። ስለዚህ ያው ዋናው መስራቹ ነው የተሰደበው። ከቁጥር 13 ጀምሮ እንደዚህ ላይ በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። በነገራችሁ ላይ የኦንሊ ጂሰስ ቤተ እምነት ዋኖች፣ ዋና መሪዎች ይህ ጥቅስ ለጌታችን ለኢየሱስ ክርስቶስ የተነገረ መሆኑን ያምናሉ። አንዳንድ ዘመን አመጣሽ የቤተ እምነቱን አስተምሮ በትክክል የማያውቁ ወይንም ደግሞ የቤተ እምነቱን አስተምሮ አውቀው ግን ይሄ ጥቅስ በቤተ እምነቱ ላይ የሚፈጥረው ችግር በዶክትሪናቸው ላይ የሚፈጥረው መናጋት የገባቸው አንዳንድ ውሸታሞች ይሄ ለክርስቶስ አይደለም ይላሉ። ለማን ነው ይላሉ? ለእስራኤል ሕዝብ ነው ይላሉ። ከአይሁድ ሰምተው ነው ይህንን የሚሉት ባይዘው ዘመንኛ አይሁዶች ይሄኛው ለእስራኤል የተነገረ ይላሉ የጥንቶቹ ግን የእነሱን ታርጉሞቻቸውን ማየት ትችላላችሁ ይሄ ለመሲሁ የተነገረ ነው ነው የሚሉት ጌታችን ኢየሱስ ክርስቶስ ራሱ ደግሞ ራሱን በአዲስ ኪዳን ውስጥ ምን ብሎ ጠርቷል የሰው ልጅ ብሎ ጠርቷል በክብር በደመና የሰው ልጅ በክብር በደመና ሲመጣ ታዩታላችሁ ይላል የሰው ልጅ በክብር በደመና ይመጣል የሚለው ጥቅስ እዚህ ቦታ ነው ያለው። ጌታችን ኢየሱስ ክርስቶስ ይህንን እየጠቀሰ ነው ሲናገር የነበረው እና የሚገርማችሁ ነገር ይሄ ጥቅስ የጥንት አይሁዶች ራሳቸው ግራ ሲጋቡበት የነበሩ ናቸው። በሁለት ምክንያት አንደኛ፣ ከሰማይ ደመና ጋር የሚመጣ የሚል ከሰማይ ደመና ጋር መምጣት የሚለው ሐሳብ ወገኖቼ አምላክነትን ነው የሚያሳየው። በብሉይ ኪዳን ውስጥ በየትኛውም ቦታ ላይ ፍጡር በሰማይ ደመና ይመጣል የሚል አታገኙም። በሰማይ ደመና መምጣት የሚለው መለኮታዊ ክብርን ነው የሚያሳየው፣ በመለኮታዊ ክብር መምጣትን ነው የሚያሳየው። በሁሉም አጋጣሚዎች በሰማይ ደመና መምጣት የሚለው ወገኖች ሆይ የሚያሳየው አምላክነትን ነው። ኢብን በቁርአን ራሱ በጣም የሚገርም ነገር ነው። ኢብን በቁርአን ራሱ በሰማይ ደመና ይመጣል የተባለለት አላህ ነው። ሰው በመጽሐፍ ቅዱስ ከእግዚአብሔር ውጭ ለማንም አልተባለም፣ በሰማይ ደመና መምጣት የሚለው አባባል፣ ምክንያቱም መለኮታዊ ክብርን የሚገልጽ ስለሆነ ማለት ነው። ስለዚህ እግዚአብሔር ብቻ ነው በሰማይ ደመና ይመጣል የተባለው። መሲሁ መለኮት ካልሆነ ለመለኮት ብቻ የተባለ ነገር እንዴት ለእርሱ ሊባል ቻለ ብለው የጥንት አይሁዶች ግራ ይጋቡ ነበር ግራ ይጋቡ ነበር። አንደኛው ምክንያት ይሄ ነው። ሌላው ደግሞ ይሄ መጽሐፍ ቅዱስ ክፍል ያው ብዙዎቻችሁ እንደምታውቁት በብራይስጥ ቋንቋ ነው የተጻፈው። ይቅርታ በአረማይቅ ቋንቋ የተጻፈው በብራይስጥ ሳይሆን በአረማይቅ ቋንቋ የተጻፈው። በብሉይ ኪዳን ውስጥ የተወሰኑ በአረማይቅ ቋንቋ የተጻፉ ክፍሎች አሉ፣ መጽሐፈ እዝራ፣ መጽሐፈ ነህሚያ ውስጥ እንደዚሁም ደግሞ ትንቢተ ዳንኤል አብዛኛው ክፍል ያው ከአጠቃላይ የብሉይ ኪዳን ርዝመትና ስፋት አንጻር እነዚህ ጥቂት ክፍሎች ቢሆኑ በጣም በመጽሐፍ ቅዱስ ውስጥ የራሳቸው የሆነ ሲግኒፊካንስ አላቸው። በተለይ ትንቢተ ዳንኤል በተለይ ትንቢተ ዳንኤል። ስለዚህ በተጻፈበት ቋንቋ ነው ማጥናት ያለብን ማለት ነው። እዚህ ቦታ ላይ ጥቅም ላይ የዋለችው ቃል የአረማይኳ ቃል ፕላክ ነው የምትለው። ይህ ፕላኩን ነው የሚለው። ይህ ፕላኩን ማለት ያምልኩት ማለት ነው። ቀጥተኛ ትርጉሙ ቀጥተኛ ትርጉሙ በመጽሐፍ ቅዱስ ውስጥ አምልኮን የሚገልጹ የተለያዩ ቃላት አሉ ማለት ለእግዚአብሔር ጥቅም ላይ የዋሉ ፕሮስኪኔ የሚለው አንዱ የግሪክ ቃል ሉዝ ነው። ለፍጥረታትም ለፍጡራንም ሊውል ይችላል። ሌላው ደግሞ ላትሬዮ ነው። ላትሬዮ በጣም ጥብቅ ነው፣ ግን እጅግ በጣም ጥብቅ አይደለም፣ ኤርታይት አይደለም። ምክንያቱም በብሉይ ኪዳን ውስጥ ሰብቱጀንት፣ የግሪክ ሰብቱጀንት ኦል ቴስታመንት ሲተረጎም ይህንን ቃል ለፍጡራን ተርጓሚዎቹ ጥቅም ላይ ያዋሉባቸው ቦታዎች አሉ። ስለዚህ ኤርታይት የሆነ ጥብቅ የአምልኮ ቃል አይደለም። ከሁሉም በላይ ወገኖቼ ከዕብራይስጡም ከግሪኩም ይልቅ ኤርታይት የሆነ የአምልኮ ቃል ይሄኛው ነው። ይህ ፕላኹን የሚለው ማለት ነው፣ ወይም ፕላክ የሚለው ማለት ነው። ፕላክ የሚለው ስለዚህ አብሶሉት በሆነ ሴንስ ለአምላክ ብቻ የሚገባውን አምልኮ የሚያሳይ ቃል ነው። አንዳንድ የኋለኞቹ አይሁድ ይህንን ጥቅስ ዱሎሶሲን ብለው ለመተርጎም ሞክረዋል። ነገር ግን ደግሞ የጥንት ግሪክ የሚባለው የጥንት ግሪክ የሚባለው ሰብቱጀንት ኦሪጂናል ሰብቱጀንቱ ማለት ነው ይሄንን ምን ብሎ ነው የሚገልጸው? ላትሬውሳ ብሎ ነው የሚገልጸው። ላሳያችሁ እችላለሁ ምናልባት ዚህ ካየዶቴ አውቶ እግዙሲያ የጋ ይታያቸውል ካየዶቴ አውቶ እግዙሲያ ካይቲሜ ባሲሊኬ ካይፓንታታ የትኔ ሁሉም ህዝቦች ማለት ነው። ቴስጌስ በምድር ላይ ያሉ ሉካታ ጌኔ ካይፓሳ ዶክሳ አውቱ ላትሬዩሳ ላትሬውሳ ታያቸዋል ላትሬውሳ ያመልኩታል፣ ማለት ነው። ያመልኩታል ማለት ነው። ላትሬዮ ለአምላክ ብቻ የሚገባ የአምልኮ ቃል ነው። በተለይም በኒው ቴስታመንት ውስጥ እንደነገርኳችሁ ግን ኦልድ ቴስታመንት ሰብቱጀንት ይህንን ቃል ለፍጡራን ሰጥቷል ማለት ፍጡራንን በሚያሳይ መንገድ ጥቅም ላይ አውለ። ስለዚህ ኤርታይት አይደለም፣ ኤርታይት የወርሺፕ ቃል አይደለም። ግን ዘቤስት ግሪክ ለአምልኮ ያለው ቃል ይሄ ነው። ዘቤስት ለአምላክ ብቻ የሚገባ አምልኮ ኢምፕላይ ተደርጓል በአንድ ኮንቴክስት ውስጥ ብለን ወደ ድምዳሜ የቀረበ አቋም እንድንይዝ የሚያደርገን ዘቤስት እብራይ ውስጥ ምንድን ነው? ግሪኩ ያለው ቃል ይሄ ነው። አረማይኩ ግን ይፕላሁም ነው የሚለው እዚህ ጋር ማየት ትችላለህ። አርቲክል ጽፌበታል። ነው ማዘ ይፕላሁም ይሄኛው ቃል አለ፣ ይሄኛው ቃል አለ። ሶ ዶሎሴሲን የኋለኞቹ አይሁዶች የተረጎሙት ትርጓሜ ነው። ግሪኩ ኦልድ ግሪክ የምንለው በዚህ መንገድ ስላስቀመጠ በዚህ መረዳት እንችላለን ማለት ነው የመሲሁን አምላክነት ኢምፕላይ እያደረገ እንዳለ የጥቅስ ስለዚህ ነቢዩ ዳንኤል ምን አለ? በሌሊት ራእይ አየው አለ እነሆም፣ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም ፊቱም አቀረቡት ይለ ይዘይ ይህ የተለያዩ የእንግሊዝኛ ትራንስሌሽኖችን ብትመለከቱ ወደፊቱ አቀረቡት የሚለው አባባል የቤተ መንግስት አጀብ አይነት ነው። ስለዚህ ይሄ የሰው ልጅ የተባለው በዘመናት ወደ ሸመገለው ፊት የቀረበው በመላእክት አጀብ ነው ማለት ነው። በትልቅ አክብሮት ነው አቀረቡት የሚለው የተደረገለትን አቀባበል ነው የሚያሳይ የተደረገለትን አቀባበል ነው የሚያሳየው። እና ይሄ በሰማይ ውስጥ የሚሆን ነገር ለሰዎች በሚገባ አገላለጽ እግዚአብሔር ለነቢዩ ለዳንኤል እየገለጸለት ነው። እዚህ ከዛስ ምንድን ነው የሚለው? ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ወገኖችና አህዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ስለዚህ ይገዙለት ዘንድ የሚለው ይህ ፕላሁን በአራማይክ የብሉይ ኪዳን ክፍሎች ውስጥ ወደ ዘጠኝ አስር ጊዜ ተጠቅሷል። በሁሉም አጋጣሚዎች ለእግዚአብሔር ብቻ ወይንም ደግሞ አሕዛብ ቢሆኑ እንኳ ፈጥረውናል፣ አማልክቶቻችን ናቸው ለሚሏቸው አማልክቶች ብቻ ጥቅም ላይ ያዋሉት ቃል ነው። ሰዎች ፍጡራን ናቸው ብለው ለሚያስቧቸው አካላት ጥቅም ላይ አላዋሉ የእግዚአብሔር ሕዝቦች ከሆኑ እንደነ ዳንኤል ያሉ ሰዎች ከሆኑ ለማን ብቻ ነው ጥቅም ላይ የሚያዋሉት? ለእግዚአብሔር ብቻ። አሕዛብ ከሆኑ ደግሞ ለሚያመልኳቸው አማልክት ናቸው ፈጥረውናል ለሚሏቸው ጣዖታት ብቻ። ስለዚህ ጥብቅ የሆነ አምልኮን የሚያሳይ ቃል ነው ማለት ነው። ግዛቱም የማያልፍ ተመልከቱ፣ ግዛቱ የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ ነው። ከዛ ዳንኤል እንደዚህ ይላል፣ በእኔም በዳንኤል በስጋዬ ውስጥ መንፈሴ ደነገጠች፣ የራሴም ራእይ አስቸገረኝ። ከዚያ በኋላ ፍቺውን ይነግረዋል። ከዛ ቁጥር 27 ላይ የሚለውን ተመልከቱ። አሁን እዚች ጋር ይመጡና ምንድን ነው የሚሉት? ይሄ የሰው ልጅ የተባለው እኮ የእግዚአብሔር ህዝብ ነው ይላሉ ነገሩ ላይ ሞተዋል ወገኖቼ፣ አረማይኩ ቃል ምንድን ነው የሚለውን ገና ስታዩ ነው ጉዳዩ የሚሞተው። ለምን ጥብቅ የሆነ የአምልኮ ቃል ነው። በዚህ ቃል ፍጡራን ተገልጸዋል የሚባሉ ከሆነ መጽሐፍ ቅዱስ ፍጡራን ይመለካሉ ብሎ ያስተምራል ማለት ነው። መጽሐፍ ቅዱስ ፍጡራን ይመለካሉ ብሎ የማያስተምር ከሆነ ዜርፎር የሰው ልጅ የተባለው ጌታችን ኢየሱስ ክርስቶስ ራሱ ኢንተርፕሬት እንዳደረገው ጌታችን ኢየሱስ ክርስቶስ ራሱ ኢንተርፕሬት እንዳደረገው እርሱን የሚያሳይ መሲሁን የሚያሳይ እንጂ ፍጡራንን የሚያሳይ አይደለም ማለት ነው። እዛ ጋ ሞተዋል ነገሩ፣ እዛ ጋ ሞተል። ግን ይመጡና እቺን ይጠቅሳሉ፣ ቁጥር 27 መንግስትም ግዛትም ከሰማይ ሁሉ በታች ያሉ የመንግስታት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል። ስለዚህ መንግስት ግዛትም ተሰጠ የሚለው ዘይርፎር የሚያሳየው ጥቅሱ ለእግዚአብሔር ህዝብ የተነገረ መሆኑን ነው ይላሉ። ግን አይደለም ወገኖች፣ በመሲሁ ግዛት ውስጥ አብሮ መካፈላቸውን ነው የሚያሳይ። ስለዚህ ከመሲሁ ጋር አብሮ ይነግሳሉ በሚለው ሴንስ እቺ ነገር ቢናገርም፣ አምልኮስ ወደ ማን ነው ዳይሬክት የሚደረገው የሚለውን ቀጥሎ ተመልከቱ። መንግስቱም የዘላለም መንግስት ነው፣ ግዛቶችም ሁሉ ይገዙለታል፣ ይታዘዙለትማል። ይህ ፕላሁን የምትለውን ቃል እዚህ ጋር አመጣት። አሁን መልሶ ፕላክ የምትለውን ቃል አመጣል። በብዙ ቁጥር ነው አይደለም፣ በብዙ ቁጥር ነው። በብዙ ቁጥር አይደለም፣ በነጠላ ቁጥር ነው ያመጣው። ኦኬ በብዙ ቁጥር ቢሆን ኖሮ ተመልከቱ፣ ህዝብን በሚያሳይ መንገድ በብዙ ቁጥር የተነገረ ቢሆን ኖሮ ዜርፎር ኦኬ ከላይ የሰው ልጅ የተባለው ኢንተርፕሪቴሽኑ አማኞች ናቸው ወይም ቅዱሳን ናቸው በሚል ይመጣ ነበር። ግን አምልኮ የምትለዋን ቃል ወደ ህዝቡ አይደለም ዳይሬክት ያደረጋት፣ ወደ አንድ ማንነት ነው። እርሱም ከላይ የሰው ልጅ የተባለው እርሱም ማን ነው? ጌታችን ኢየሱስ ክርስቶስ።